ሰላም ሰላም ትሬደሮች እንዴት ናችሁ? ሁላችንም በእያላችሁበት ሰላም ብያለው። እነሆ በአዲስ ቪዲዮ ተገናኝተናል። በዚህኛው በዛሬው ቪዲዮ የምናየው በፒዲ አራይ ሲሪስ በፓርት ቱ ማለት ነው። ባለፈው እንግዲህ ፓርቷን አይተናል። ፓርቷ ላይ ፕሪሚየም ኤንድ ዲስካውንት ዞኖችን እንዴት አይደንቲፋይ ማድረግ እንደምንችል በደንብ ዘዝረን አይተናል። በዚህኛው ቪዲዮ ደግሞ በፓርት ቱ ማለት ነው፣ ስለ ፌር ቫልዩ ጋፕ የምናይበት ቪዲዮ ነው ማለት ነው እና ስለ ፌር ቫልዩ ጋፕ ምንነትና ለምን እንደምንጠቀመው በደንብ አብራርተን የምንማርበት ቪዲዮ ነው። እስከ ቪዲዮ ፍጻሜ ድረስ አብራችን እንድትቆዩ ጋብዛለሁ። እንግዲህ ፌር ቫሉ ጋፕ ሲባል ሰምታችኋል ብዬ በእርግጠኝነት አምናለሁ፣ ምክንያቱም ብዙ የአይሲቲ እና ስማርት መኒ ኮንሰብት ትሬደሮች ፌር ቫሉ ጋፕ የሚለውን ተርም በስፋት ስለሚጠቀሙበት። እንግዲህ ትሬድ በምናደረግበት አጋጣሚ ሁሉ ስለ ፌር ቫሉ ጋፕ ሰምተን እናውቃለን ብዬ አስባለሁ። ሶ ይሄ ፌር ቫሉ ጋፕ ምንድን ነው፣ ለምንድነው የምንጠቀምበት፣ ምን አይነት ባህሪ ያለው የሚለውን እንደ ኢነር ሰርክል ትሬደር ኮንሰፕት ወይንም ስትራቴጂ ፌር ቫሉ ጋፕ ምንድን ነው የሚለውን እናያለን። ፌር ቫሉ ጋፕ ማለት ጠቅላላ የሆነ ገለጻው ምንድን ነው? ማርኬት ሙቭ በሚያደርግበት ሰዓት ባይ ፕሬር ብዙውን ጊዜ በሀይ በሆነ ፕሬዠር ሙቭ በሚያደርግበት ሰዓት ያ ማለት ምንድን ነው? ትልልቅ የሆኑ ቮሊዩሞች ወደ ማርኬቱ ሲገቡ ማለት ነው። በዛን ሰዓት ላይ እንግዲህ ካንድሎች ኦቨርላፕ ሳያደርጉ ሲቀሩና ከፍተኛ የሆነ ፍጥነት ሲሄዱ በማዕከላቸው የሚተዉት ጋፕ ማለት ነው። ያ ማለት ደግሞ በፕራይሱ ስናየው በፕራይሱ ላይ ኢምባላንስ ወይንም ደግሞ ኢምባላንስ ወይንም ደግሞ ኢንኤፊሽንሲ የሆነ ፕራይስ ትቶ ያልፋል ማለት ነው። በፍጥነት በሚጓዝበት ሰዓት ላይ ማርኬቱ ማለት ነው። ሶ ማርኬቱ እነኚህ ቦታዎችን እንዴት ነው የሚመለከታቸው ካለን፣ ደግሞ ተመልሶ መጥቶ እነኝን ቦታዎች ፊል ሲያደርግ እናየዋለን ማለት ነው ማርኬቱ እነኚህ ፕራይሶች ጋፖችን በጠቅላላ ተመልሶ መጥቶ ሪፊሊንግ ወይም ደግሞ ሪባላንስ ሲያደርጋቸው ይስተዋላል ማለት ነው። ስለዚህ ፌር ቫሉ ጋፕ ከተፈጠረ ኢናዘርሃንድ ምንድን ነው ማርኬቱ ወደዛ ኤሪያ ተመልሶ ይመጣል። ዴፊኒትሊ እንደዛ ያደርጋል። እንግዲህ ማርኬቱ ቢሄቨሩ ነው ስለዚህ እኛ ከዚህ ምን አይነት አድቫንቴጅ ነው የምንይዘው? ማርኬቱ ፌር ቫሉ ጋፕ ኤሪያዎችን የፈለገ መጥቶ ሪኢምባላንስ የሚያደርጋቸው ከሆነ እኛ አሴ ትሬደር ምንድነው መውሰድ ያለብን አክሽን ወይም ደግሞ ከዚህ ሙቭ ላይ እንግዲህ እንደ ትሬደር መጠቀም ያለብን ነገር ምንድን ነው የሚለውን እናያለን ማለት ነው። ሶ የፌር ቫሉ ጋፕ ወይም ደግሞ ኤፍቪጂ የምንለው በካንድሎች አማካኝነት የሚፈጠር የፕራይስ ኢምባላንስ ኦር ኢንኤፊሽንሲ ነው ማለት ነው። ይሄ የሚታየው ቻርቱ ላይ ነው ማለት ነው። ስለዚህ ቻርቱ ላይ ገብተን በእያንዳንዱ ካንድል ላይ እንዴት አይነት ያለ ፌር ቫሉ ጋፕ ወይም ኢምባላንስ እንደሚፈጠር እናያለን ማለት ነው። እንግዲህ ይሄ ፌር ቫሉ ጋፕ ወይንም ኢምባላንስ ኢንስቲትዩሽናል ትሬደርስ ወይም ስማርት መኒ የምንላቸው ማርኬት ሜከሮች ወደዛ ማርኬቱን ገፍተው እንደሚያመጡ ኢንዲኬት ስለሚያደርገን ማርኬቱን ወደ ኢምባላንስ ወደሆነ ኤሪያ ፑሽ ስለሚያደርጉት፣ ያንን ኤሪያ ያንን ኢምባላንሱን እንደ ታርጌትና እንደ ኢንተሪ ቦታ እንጠቀምበታለን ማለት ነው ስለዚህ ኢንተሪም ለማድረግ ወይም ደግሞ ኤግዚት ለማድረግም እነኚህን ኢምባላንስ ኤሪያዎችን እኛ እንጠቀምባቸዋለን። ምክንያቱም ማርኬቱን ወይም ፕራይሱን ወደዛ ወደ ፌር ቫሉ ጋፕ ገፍተውት ስለሚያመጡ የማርኬቱ ቤቨር እነኚህን ኢምባላንስ ወይም ኢንኤፊሽንሲ የሆኑ የፕራይስ ሌቭሎችን ፊል የማድረግ ስራ ስለሚሰራ እኛ ያንን ፎሎ ያደረግን እንግዲህ የእኛን አድቫንቴጅ እንይዛለን ማለት ነው። ይሄ ኢምባላንስ ወይም ፌር ቫሉ ጋፕ ቻርት ላይ ምን ይመስላል? እንዴት ነው ፕሪንት የሚያደርገው? ቻርት የሚለውን ነገር ለማየት እንሞክራለን። እንግዲህ ፌር ቫሉ ጋፕ ወይንም ኢምባላንስ የሚፈጠረው በሶስት ካንድሎች አማካኝነት ነው። እነኚህ ሶስት ካንድሎች ተከታትለው የሚሄዱ መሆን አለባቸው። ስለዚህ በማ በእነኚህ ሶስት ካንድሎች መካከል የሚፈጠር ጋፕ ነው ማለት ነው እንግዲህ ይሄ ጋፕ ወይም ደግሞ በፕራይስ በሁለት በመጀመሪያው ካንድልና በሶስተኛው ካንድል መሀል የሚፈጠር የሁለተኛውን ካንድል ተጠቅሞ በመሀል ያለውን ካንድል ማለት ነው የእሱን ቦዲ ተጠቅሞ የሚፈጠረው ጋፕ፣ ያ እንግዲህ የፕራይስ ኢምባላንስ ብለን እንጠረዋለን ማለት ነው። እንግዲህ በሶስት ካንደል የሚፈጠረው ይህ ፌር ቫሉ ጋፕ የተሰኘው ስትራክቸር ለእኛ ምን ያገለግላል ብለን ካልን እዚህ ቦታ ላይ ሪቨርስ አድርጎ ተመልሶ ማርኬት ያንን ቦታ ፊል ያደርገዋል ማለት ነው። ስለዚህ ያንን ቦታ ፊል ለማድረግ ፐርፐዝሊ ከመጣ እዛ ቦታ ላይ እኛ ለኢንትሪም ወይም ደግሞ ለኤግዚትም ፖይንት መጠቀም እንችላለን ማለት ነው። አሁን ከላይ ያየነው ቡሊሽ ፌር ቫሉ ጋፕ ለቢሪሽ ፌር ቫሉ ጋፕም እንደዚሁ ነው የሚሰራው፣ ማለት ነው። ይሄንኑ ቫይስ ቨርሳ ማድረግ ነው ማለት ነው። ካንድል ቻርት ላይ ደግሞ ምን እንደሚመስል ደግሞ እናያለን። ለምሳሌ እዚህ ጋር እንደምታዩት፣ እዚጋ እንደምናየው ቡሊሽ እና ቢሪሽ ካንድሎች አሉ ማለት ነው። ስለዚህ አሁን እዚጋ ሶስት ካንድሎች ተከታትለው ፕሪንት አድርገዋል ማለት ነው። አሁን እዚህ ቻርት ላይ ፌር ቫሉ ጋፕ ነው ትክክለኛ ፌር ቫሉ ጋፕ ነው የምንለውን ሴናሪዮ አሟልታል ወይ ሳላሟላም የሚለውን ለማየት ያክል ለምሳሌ ቅድም ባየነው ኤግዛምፕል መሰረት የመጀመሪያው ካንድል በቡሊሽ ቦዲ ፕሪንት አድርጎ በእነዚያ መልኩ ዘጋ። ሁለተኛው ካንድል እንግዲህ አግሬሲቭሊ ባይ ሞመንተም ቮሊዩም አለው በቡሊሽ የሆነ ቡሊሽ የሆነ ካንድል ፕሪንት አድርጎ ክሎዝ አድርጓል። ሶስተኛው ካንድል እንደምታዩት ልክ እንደዚሁ ቡሊሽ አድርጎ ዘግቷል ማለት ነው። በነኚ መሀል በነኚ በሶስቱ መሀል ጋፕ የምንለው ኤሪያ የትኛው ነው? እንግዲህ ጋፕ የምንለው ወይም ፌር ቫሉ ጋፕ የምንለው ኤሪያ የትኛው ነው? ይሄኛው የመጀመሪያው ካንድል ሀዩ ዊኩ እና የሶስተኛው ካንድል ሎው ዊክ እዚህ ጋር የምናየው ፕራይስ ሌቭል ማለት ነው። እዚህ ጋር የምናየው ፕራይስ ሌቭል ኦቨርላፕ አላደረጉም ሁለቱ ማለት ነው። ይሄኛው እዚህ ጋር ያለው ካንድል እዚህ ጋር ካለው ካንድል ጋር አልተገናኙ ማለት ነው። ስላልተገናኙ እዚህ ጋር ምን ተፈጥሯል ማለት ነው? ጋፕ። እዚህ ጋር ምን ተፈጠረ ማለት ነው? ጋፕ ተፈጠረ ማለት ነው። እዚህ ጋር ምንም አይነት የተደረበ ወይም ደግሞ እዚህ ጋር ምንም አይነት የተደረበ ወይም ደግሞ ሪፊል የተደረገ ነገር የለም ማለት ነው። እንግዲህ ይሄ ከኋላ በኩል ሳይሆን የምናየው ባክ ስትሪም ሳይሆን የምናየው ከፊት ለፊቱ ከፊት ለፊቱ ሌላ በሶስት ስትሬት በዚህ ፕራይስ ስትሬት ሌላ ካንድል እስከሌለ ድረስ ይሄ ጋፕ ፊል የሚደረግ ፊል ለመደረግ የተዘጋጀ ወይም ፊል ያልተደረገ ኢምባላንስ ኤሪያ ነው ወይም ኢንኤፊሽንሲ ፕራይስ ሌቨል ነው ማለት ነው። እዚህ ጋር ያለው ሌቨል ልክ በቢርሽም ልክ እንደዚሁ ነው። ሶስት ካንድሎች አሉ ተከታትለው። እነኚህ ሶስት ካንድሎች የመጀመሪያው ካንድል ሎው እና ሶስተኛው ካንድል ሀዩ ኦቨርላፕ አላደረጉም፣ ወይም ደግሞ ሴሚላር የሆነ ፕራይስ ሌቭል አልተጋሩም ማለት ነው። ስለዚህ በመካከላቸው ክፍተት አለ። በዚህኛው በመካከለኛው ከአንድል አማካኝነት የተፈጠረ እዚህ ጋር ትልቅ ጋፕ አለ። ይሄ ጋፕ ምን ተብሎ ይጠራል ማለት ነው? ቢሪሽ ፌርቫሉ ጋፕ፣ ይሄኛው ደግሞ ቡሊሽ ፌርቫሉ ጋፕ ብለን እንጠራቸዋለን ማለት ነው። ልክ እንደዚህ እዚህ ጋር እንደምናየው ይሄ ከዚህ እስከዚህ ድረስ ያለው ይሄ ሌቭል እንግዲህ ቡሊሽ ፌርቫሉ ጋፕ ሲሆን በዚህኛው በኩል ደግሞ ያለው ከዚች ዊክ እስከዚችኛዋ ሀይ ዊክ ድረስ ደግሞ ያለው ምንድነው? ይህኛው ቢርሽ ፌር ቫሉ ጋፕ ብለን እምንጠራው ነው ማለት ነው። እንግዲህ በአጭሩና ግልጽ በሆነ ሁኔታ ፌር ቫልዩ ጋፕ ይህን ይመስላል። ነገር ግን አንድ ፌር ቫልዩ ጋፕ ጋፕ ብቻ ሆኖ ስለተፈጠረ ለኢንተሪ እና ለኤግዚት ፖይንት ያገለግላል ማለት አይደለም። ነገር ግን ጄኔራል ሀሳቡ ምንድነው ፌር ቫሉ ጋፕ ሪፊል ይደረጋል። ይሄ አንደርላይን ሊደረግበት የሚገባ ኮንሰፕት ነው ማለት ነው። እያአንዳንዱ አንዳንዱ የተፈጠረቻ ያቺ ፌር ቫሉ ጋፕ ወይም ኢምባላንስ የሆነው ፕራይስ ሌቭል የፈልጀውን ጊዜ ፈጅቶን ቢሆን ወይም ኢንስታንትሊ ወደ አሁኑ ሊሆን ይችላል፣ ያ ቦታ ሪፊል ይደረጋል ወይም ቴክ ይደረጋል ወይም ያ ቦታ ተመልሶ የፕራይስ ሌቭል በሌላ ታይም ፍሬም ላይ መጥቶ ያንን ቦታ ፊል ያደረገዋል ማለት ነው። ስለዚህ እነኚህ ቦታዎች እንደ ማግኔት ፕራይሱን ወደ ራሳቸው የሚስቡ ናቸው። ሃይ ፕሮባቢሊቲ ያለበት ቦታ ላይ የተፈጠሩ ፌር ቫልዩ ጋፖች ደግሞ ለኢንትሪና ለኤግዚቲንግ ፖንት ግት ለኢንትሪና ለኤግዚት ፖይንት እንጠቀምባቸዋለን ማለት ነው። ኦኬ ይህንን ደግሞ አሁን ወደ ቻርት ላይ ሄደን በማርኬት ላይ ደግሞ እንዴት እንደሆነ እናያለን ማለት ነው። እሺ አሁን ያለ ነው እንግዲህ ቻርት ላይ በቢትኮይን ቻርት ላይ ማለት ነው። ይህ የምታዩት እንግዲህ ቢትኮይን ነው ኤፕሪል 24 2025 ያለ ቻርት ነው እንግዲህ እዛ ሄዳችሁ ቼክ ማድረግ ይቻላል ማለት ነው። እንግዲህ ቅድም እንዳል ነው ፌር ቫሉ ጋፕ ወይም ኢምባላንስ የምንለው እንግዲህ የሚፈጠረው በሶስት ካንድሎች ናቸው እና ያ ቦታ ደግሞ ሪፊል ይደረጋል ብለን ያየ ነው ማለት ነው። እስቲ ቻርት ላይ እነኚህ ኢምባላንስ ኤሪያዎች እንዴት ሪፊል እንደሚያደርጋቸው ተመልሶ ማርኬቱ እናያለን ማለት ነው። ኦኬ፣ እዚህ ጋር እንደምናየው የመጀመሪያው ካንድል እዚህ ጋ ቡሊሽ ካንድል አለ፣ እዚ ጋ ቢሪሽ ካንድል አለ፣ እዚጋ ቀጥሎ ቡሊሽ ካንድል ደግሞ አለ ማለት ነው። አሁን ሪሲንትሊ ያለው ስለዚህ አሁን የምናየው እዚህ ጋ ያለውን ቢሪሽ ካንድል እዚህ ጋር ያለውን ቡሊሽ ካንድል እና እዚህ ጋር ያለውን ቢሪሽ ካንድል ሶስቱን ነው የምናየው ማለት ነው። ሶስቱን ስናያቸው አሁን ማርኬቱ በአጋጣሚ እንግዲህ ቡሊሽ ማርኬት ነው እንግዲህ ወደላይ እየሄደ ያለ ማርኬት ነው። ስለዚህ እዚህ ጋር ሶስቱን ካንድሎች ስናያቸው የመጀመሪያው ካንድል፣ ሁለተኛው ካንድል ሶስተኛው ካንድል ስናያቸው እነኝን በመካከላቸው የዚችኛ የሶስተኛ ካንድል ና የመጀመሪያው ካንድል የዚኛው ዊክ ሀይ ና የዚኛ ዊክ ሎ አልተገናኘም ማለት ነው። አንድ አይነት የሆነ ፕራይስ አልተጋሩም ወይም ኦቨርላፕ አላደረገም ማለት ነው። ስለዚህ በዚችኛ ካንድል ና በሶስተኛ ካንድል መካከል እዚ ጋር ፌር ቫሊዩ ጋፕ ተፈጥሯል ማለት ነው። እዚጋ ፌር ቫሊዩ ጋፕ አለን ማለት ፌር ቫሊዩ ጋፕ አለን ማለት ነው። ስለዚህ ይሄ ምን አይነት ፌር ቫሊዩ ጋፕ ነው? ቡሊሽ ፌር ቫሊዩ ጋፕ ነው። ማርኬቱ ያለው ከፌር ቫሊዩ ጋፕ በላይ ነው ያለው። ስለዚህ ተመልሶ መጥቶ ይሄንን ፌር ቫሊዩ ጋፕ ፒክ እንዲያደርግልን ወይም ፊል እንዲያደርግልን ነው የምንፈልገው ማለት ነው። ማርኬቱ ያንን ነው የሚሰራው ብለን ነው ያልነው ማለት ነው። ስለዚህ ተመልሶ መቶ እኛ የምንጠብቀውን ተመልሶ መጥቶ ከዚህ ፌድ ቫሉ ጋፕ ውስጥ ነክቶ ማርኬቱ እንዲሄድ ነው ማለት ነው። እስቲ ማርኬቱ የሚሆነን ሪፕ ያደርገን እናያለን። እንግዲህ እንደምታዩት እዚህ ጋር እንደምታዩት ተመልሶ መጥቶ ማርኬቱ ኤን ፌድ ቫሉ ጋፕ ፊል አድርጎ ወጣ፣ ተመልሶ ማለት ነው። ስለዚህ ፐርፐዝሊ መጥቶ ኤን ጋፕ ፊል አደረገ ማርኬቱ። ስለዚህ ያንን ጋፕ ሞላውና ኢምባላንሱን ሪባላንስ አድርጎ ወደ ትክክለኛው ዲስትሪቢሽን ሄደ ማለት ነው። እሺ ቀጥሎ ደግሞ እስቲ ማርኬቱን ረን እያደረገ የሚሰራቸውን ፌር ቫሊው ጋፖችን እንግዲህ እየተከተልን ፊል ያደርጋል ወይ ሳያደርግም የሚለውን እናያለን ማለት ነው። ይሄ እንግዲህ ለማስታወስ ያክል እንግዲህ የቢትኮይን ቢቲሲ ዩኤስዲ ቻርት ነው ማለት ነው። ይሄ ቻርቱ ኦኬ አሁን ረን ያድርግና ማርኬቱ የሚሰራውን ጋፕ እናያለን ማለት ነው። እሺ እዚ ጋ እዚሽ ጋ ጋፕ ፈጥሮ ነበረ ፌድ ቫሉ ጋፕ እንደምታዩት አሁንም እዚ ጋ ፌድ ቫሉ ጋፕ ፈጥሮ ነበረ። ስለዚህ ማርኬቱ ምንድን ያደረገው ተመልሶ መጥቶ እነኝን ፌድ ቫሉ ጋፕ ኤሪያዎችን ፊል እያደረገ ነው ማለት ነው። ፊል እያደረገ ነው ወይም እየሞላቸው ነው ማለት ነው፣ እነኚህ ፌር ቫልዩ ጋፖች። አሁንም የእኛ ትሬንድ ምንድን ነው? የእኛን ትሬንድ እንግዲህ ቡሊሽ ነው፣ ቡሊሽ ትሬንድ ላይ ያለ ነው። ስለዚህ ፎከስ የምናደርገው የቡሊሽ ፌር ቫልዩ ጋፖች ላይ ነው ማለት ነው። እነሱን ፊል ያደርጋል ወይስ አያደርግም የሚለውን ነው እያየን ያለ ነው ማለት ነው። እንግዲህ አሁንም እዚህ ጋር እንደምታዩት ኤግዛምፕል ላይ ቅድም እንዳየ ነው፣ እዚህ ጋር የመጀመሪያው ካንድል አለ እዚህ ጋር ሁለተኛው አለ። ሶስተኛው ደግሞ እዚህ ጋር አለ። በማዕከላቸው ጋፕ አለ ማለት ነው። ምክንያቱም ሶስተኛው ካንድል እና የመጀመሪያው ካንድል ኦቨርላፕ አላደረጉም። ስለዚህ እዚህ ጋር ምን ፈጥሯል ማለት ነው፣ የፕራይስ ኢምባላንስ ፈጥሯል ማለት ነው። ስለዚህ ያ ቦታ ይሄ ቦታ ፌር ቫልዩ ጋፓችን ነው ማለት ነው። ስለዚህ ማርኬቱን የምንጠብቀው ምንድነው ይሄን ቦታ ፊል እንዲያደርግ ነው ማለት ነው። እንደምታዩት እንግዲህ ተመልሶ መጥቶ ያንን ፌር ቫልዩ ጋፕ ቦታውን ፊል አደረገ ወይም ደግሞ ሪባላንስ አደረገ ና ሪያክት እያደረገ ነው ማለት ነው። ልክ እንደምታዩት ያንን ኢምባላንሱን ቦታ ፊል አድርጎ ማርኬቱ እየወጣ ነው ማለት ነው። እንግዲህ እዚ ጋ ባይሳይድ ሊኩቲቲ ወሰደ፣ ፎርሙን ከቡሊሽ ወደ ብሪሽ ደግሞ ፎርሙን ሲቀይር እኛ የምንፈልገው ፌር ቫሉ ጋፕ ለኢንተሪ ማለት ነው፣ ወይም ደግሞ ሪባላንስ ሲያደርግ ለማየት ማለት ነው። ስለዚህ የቢሪሽ ከሆነ ደግሞ ትሬንዱ የቢሪሽን ነው የቢሪሽ ፌር ቫሉ ጋፕን ነው የምንፈልገው ማለት ነው። ለምሳሌ እንደምታዩት እዚህ ጋር ስዊንጉን ብሬክ አድርጓል። ስለዚህ ፕሮግራም ተቀይሯል። እዚህ ጋር ይሄኛው ይሄኛው እዚህ ጋር የምታዩት ሊኩዲቲ ሲዩፕ ያደረገበት ቦታ ማለት ነው። ያደረገው ካንድል ማለት ነው፣ ፐርጅ የሰራው ካንድል በእሱና በሶስተኛው ካንድል መካከል ያለውን ጋፕ እዚህ ጋር ግልጽ ሆኖ ይታያል ማለት ነው። ይሄ ጋፕ እንግዲህ የቢሪሽ ፌር ቫሉ ጋፕ ነው ማለት ነው። በማርኬቱ ያለበትን ሳይድ ማየት አለብን ማለት ነው። ማርኬቱ ወደ ቢሪሽ የሄደ የፈጠራቸው ካንድሎች ከሆኑ እንግዲህ ቢሪሽ ፌር ቫሉ ጋፕ ነው። ወደ ቡሪሽ ከሆነ ደሞ ቡሊሽ ፌርቫሉ ጋፕ ነው ማለት ነው። ስለዚህ አሁን የምንጠብቀው ይሄኛው የቢሪሽ ፌርቫሉ ጋፕ ከሆነ ማርኬቱ እዚህ ፌርቫሉ ጋፕ ውስጥ መጥቶ ወደ ቢሪሽ ዳይሬክሽን እንዲሄድ ነው የምንፈልገው ማለት ነው። ስለዚህ አሁን ማርኬቱ እንደምታዩት መጥቶ ታፕ አደረገው ማንን? ቢሪሽ ፌርቫሉ ጋፕ ውስጥ ገባ ማለት ነው። ከዛም በኋላ ሪያክት የሚያደርገው እንግዲህ ወደ ቢሪሽ ነው ማለት ነው። ልክ እንደምታዩት ከፌር ቫሉ ጋፕ ተነስቶ ወደ ቢሪሽ ዳይሬክሽን ሄደ ማለት ነው። ኦኬ አሁን አንድ ነገር የምነግራችሁ ነገር እዚህ ጋር እያንዳንዱ የካንድል ሙቭ ፌር ቫሉ ጋፕ ወይም ኢምባላንስ ይፈጥራል ማለት ነው። ነገር ግን እያንዳንዱ ጋፕ የተፈጠረበት ቦታ ሁሉ ኢንተሪ እና ኤግዚት ፖይንት ነው ማለት ግን አይደለም፣ በፍጹም አይደለም። ብዙ ሰዎች ብዙ ትሬደሮች የሚሸወዱት እዚህ ጋር ነው። ፌር ቫሉ ጋፕ በጣም ፓወርፉል የሆነ ኤለመንት ሆኖ ሳለ ነገር ግን ከትክክለኛ አለመረዳት የተነሳ እያንዳንዱ ፌር ቫሉ ጋፕ ላይ ትሬድ ለመውሰድ ና እንደውም የኤግዚት ፖይንት ለማድረግ ይሞክራሉ ሰዎች ማለት ነው። ያ ግን ፈጽሞ ስህተት ነው ማለት ነው። ምክንያቱም ሁሉም ቦታ የተፈጠረው ፌር ቫሉ ጋፕ ፊል ቢደረግም ነገር ግን እኛ ኢንትሪ ለመግባት የፌር ቫሉ ጋፕ መፈጠር ብቻ አይደለም ኮንፎርሜሽን ልንወስድ የሚገባው ማለት ነው። ስለዚህ ሞልቶ ሪቨርሳል ብቻ አያደርግም። ፊል አድርጎ በዛው ዲሬክሽን ሊቀጥል ይችላል ማርኬቱ ማለት ነው። እንግዲህ እንደምታዩዋቸው በጣም ብዙ ቦታ በጣም ብዙ ቦታ ይሄ ፌር ቫሉ ጋፕ አለ ማለት ነው። ፌር ቫሉ ጋፕ አለ አሁን ለምሳሌ አሁን ለምሳሌ እዚህ ጋር ብታዩ ፌር ቫሉ ጋፕ አለ። ማርኬቱን አድርገው የሄደው ፌር ቫሉ ጋፕ ሞልቶ ን የወረደው ማለት ነው። ኤቭሪ ቦታ አለ። ነገር ግን ሁሉም ቦታ ያለው ፌር ቫሉ ጋፕ ግን ለኢንተሪ ያገለግላል ማለት አይደለም። ነገር ግን እንደ ኮንሰፕት ልንይዘው የሚገባ አንድ አንደርላይን ልናደርገበት የሚገባ አንድ ነገር እየ አንዳንዱ ፌር ቫሉ ጋፕ ፊል ይደረጋል። ይሄንን አስምሩበትና ያዙ። ለምሳሌ ሁሉንም እዚህ ጋር ያሉትን እናስምርባቸው። ፌር ቫልዩ ጋፖችን ከዛ ተሞልቷል ወይስ አልተሞላም የሚለውን ደግሞ እናያለን ማለት ነው። እዚህ ቻርት ላይ በጣም ብዙ ፌር ቫልዩ ጋፖች አሉ። እነሱን እናስምርና ስለ ተሞልቷል ወይስ አልተሞላም የሚለውን አብረን እንይ ማለት ነው። እስቲ እዚህ ጋር እንይ። አሁን እዚህ ጋር ፌር ቫልዩ ጋፕ አለ። እዚህ ጋር እንደምታዩት ተሞልቷል፣ ተመልሶ መጥቶ ፊል አድርጎታል ማለት ነው። ኦኬ እዚህ ጋር ደግሞ እንይ። እዚህ ጋር የመጀመሪያው ካንድል አለ፣ ሶስተኛው ካንድል አለ። እዚህ ጋር ይሄንን ፌር ቫልዩ ጋፕ ስናየው ፊል ተደርጓል። እንደምታዩ ተመልሶ መጥቶ እዛ ኤሪያ ላይ መጥቶ ማርኬቱ ሪያክት አድርጓል ማለት ነው። እስቲ ሁሉንም እናያቸው እዚህ ጋር ያሉትን ሁሉንም እዋቸው። ለምሳሌ እዚህ ጋር አንድ ካንድ ለዚህ ጋር ከዛ እዚህ ጋር በመሃል ላይ ጋፕ አለ። ይሄንን እዩት፣ ይሄንን ካንድል እዩት። ይሄ ያልተሞላ እስካሁን አልተሞላ ማራ አልተነካም፣ ግን ፕራይሱ ወደ ሱ የመጣ ነው። እዚህ ጋር ያለው ፌር ቫልዩ ጋፕ ነው። እስቲ ፕራይሱ ፊል ያደርገዋል ሳያደርገው የሚለው እኒ አያቸው አለ የፈጀውን ጊዜ ቢፈጅም ምንም ያክል ጊዜ ቢቆይም እነኚህ ጋፖች ማርኬቱ እንደገና መጥቶ እንኛን ኤሪያዎች ፊል ያደርጋቸዋል ማለት ነው። ስለዚህ በሶስት ካንድል አማካኝነት የተፈጠሩ የማርኬት ኢምባላንሶች ወይም ደግሞ ኢንኤፊሸንሲ ኤሪያዎች ማርኬቱ ተመልሶ መጥቶ ፊል ያደርጋቸዋል። ይሄ አንደር ላይን የሚደረግበት ፖይንት ነው። ስለዚህ እኛ ማርኬቱ እነኝን ኤራዎች እየፈለገ የሚመጣ ከሆነ የትኞቹ ቦታዎች ላይ ያለውን ፌር ቫሉ ጋፕ እንደ ኢንትሪ እንጠቀማቸው የሚለው እንግዲህ የእኛ ትሬድ የምናደርግበት ሞዴል ይወስነዋል ማለት ነው። የዛ የእኛ ሞዴል፣ እኛ ትሬድ የምናደርግበት ሞዴል ከኮንፎርሜሽኖቹ አንዱ ፌርቫሉ ጋፕ ሊሆን ይገባል ማለት ነው። ስለዚህ ፌርቫሉ ጋፕ በጣም ማርኬቱ ሪያክት የሚያደርግበት አንድ የቻርት አይተም ወይም ደግሞ ኤለመንት ነው ማለት ቻርቱ ከሚሰራቸው ኮምፖነንቶች መካከል አንደኛው ፌር ቫሉ ጋፕ ነው ማለት ነው። ስለዚህ ፌር ቫሉ ጋፕን መጀመሪያ በሶስት ካንድል አማካኝነት የሚፈጠረውን አይደንቲፋይ ለማድረግ ሞክሩ። እነሱ ቦታዎች ደግሞ ተመልሶ መጥቶ ማርኬቱ እንዴት ፊል እንደሚያደርጋቸው ደግሞ በደንብ በፎከስ አድርጋችሁ ማርኬቱን እዩት ማለት ነው። ከዛም በኋላ ያንን ስታጠኑ እያንዳንዷ ፌር ቫሉ ጋፕ በማርኬቱ ሪከምባክ ባክ አድርጎ ፊል ያደረገዋል ማለት ነው። እስቲ አሁን ያየናቸው እንግዲህ ፌር ቫሉ ጋፕ ብለን የምንጠራቸውን ነው። እንግዲህ ፌር ቫሉ ጋፕ ያልሆነ ደግሞ የካንድል ሬንጅ ደግሞ እኔ ለምሳሌ ለምሳሌ እዚ ጋ እዚ ጋ ለምሳሌ እዚ ጋ አንደኛው ካንድል አለ እዚ ጋ ሁለተኛው ካንድል አለ እዚህ ጋር ደግሞ ሶስተኛ ካንድል አለ ማለት ነው። በነ በሶስቱ ካንድል መካከል ፌር ቫሉ ጋፕ አለ ወይስ የለም ሚለውን ለማየት ያክል ለምሳሌ የዚህ የመጀመሪያውን ካንድል ሎውን እንደዚህ ብናሰምረው ሶስተኛው ካንድል ነካው ማለት ነው። ስለዚህ በመካከላቸው ምንም አይነት ጋፕ የለም ማለት ነው። በዚህ በመጀመሪያው ካንድል እና በሶስተኛው ካንድል መካከል ምንም አይነት ጋፕ ስለሌለ ይሄ ቦታ ፌር ቫሉ ጋፕ ነው ብለን አንወስዶም ፊል ተደርጓል ማለት ነው፣ ፊል የተደረገ ነው ማለት ነው። ነገር ግን ነገር ግን እዚኛው ካንድል ላይ መጥተን ብናሰምር፣ ለዚህ ወደጎን ብናሰምር፣ ከዛ ይሄኛው ካንድል ደግሞ ሶስተኛው ካንድል እዚህ ጋር የተፈጠረበት ቦታ ላይ የጨረሰበት ቦታ ላይ ብናሰምር፣ ዊኩ ላይ ብናሰምር፣ እንደምናየው በማእከላቸው ጋፕ አለ ጋፕ አለ። ስለዚህ በሶስቱ ካንድል ማእከል ያለውን ጋፕ እንደዚህ አይነት ጋፕ ካለ ይሄ ፌርቫሉ ጋፕ መሆን ይችላል ማለት ነው። ፌርቫሉ ጋፕ ነው ብለን እንወስደዋለን ማለት ነው። አሁንም ደግሞ የምነግራችሁ እያንዳንዱ ፌርቫሉ ጋፕ ሲፈጠር ኢንትሪ እንገባለን ማለት ግን አይደለም ማለት ነው። ኢንትሪ የምንገባባቸው ቦታዎች ላይ የተፈጠረን ፌርቫሉ ጋፕ ነው እንጂ የምንጠቅመው ራንደምሊ ኤኒዌር የተፈጠረን ፌርቫሉ ጋፕ እንደ ኢንትሪ አንጠቀመውም። ነገር ግን ነገር ግን እንደ ኮንሰፕት ማርኬቱ በማንኛውም ቦታ ላይ የተፈጠሩትን ፌር ቫሉ ጋፖች ተመልሶ መጥቶ ፊል ያደርጋል ማለት ነው። ለምሳሌ የዛሬ አመት የተፈጠረ ካንድ ላይ ከሆነ ለምን አንድ አመት ያክል ፈጅቶ፣ ለምን አይሆንም ተመልሶ መጥቶ ፊል ያደረጋል። እነኛ ፌር ቫሉ ጋፖች ሪፊል ለመደረግ የቆይታ ጊዜ ሊኖራቸው ይችላል። ነገር ግን ተመልሶ መጥቶ ማርኬቱ እነኛን ፊል እያደረገ ልክ አሁን ቢትኮይን ላይ እንዳየ ነው። ቢትኮይን ይሄ ቢትኮይን እንዳየ ነው። ተመልሶ መጥቶ ፊል እያደረገ መሄዱ ግን አይቀርም ማለት ነው። ስለዚህ ፌር ቫልዩ ጋፕ በደንብ አይደንቲፋይ ማድረግ ፌር ቫልዩ ጋፕን አሪ ጥሩ የሆነ በጣም ጥሩ የሆነ የትሬድ ኦፖርቹኒቲ እንድናገኝ የሚያግዝ ኮንሰፕት ነው ማለት ነው።